የተለያዩ ርብቃን አግቷታን ወረቀቱን አፋልግኝ ወይም የቤቱን ካርታ አፋልግኝ፣ አሁን አቤል እንደወጣ በደንብ እንፈልገው ቤቱን በሙሉ ብሎ አታሎ ርብቃን አግቷታን። አሰላሙ አሌይኩም ወረህመቱላ ወበረካቱ፣ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል ብያላችሁበት ዛሬ ይዤ መጣሁት ርብቃ ድራማ ክፍል አስራ ዘጠኝ ነው ነው ቪዲዮ እንድትከታተሉ በአክብሮት ጋብዛችኋለሁ። ማለት ነው ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ርብቃና ርችዬ ልትሸኛት እንደወጣች ስትመለስ አቤል ተኝቶ ነበረ። እሷም ሳትቀሰቅሰው እንዴተኛ እንዴተኛ ስላወቀች አድባ ዝም ብላ ጎኑ ትተኛለች። አቤል ግን ስትወጣ ምን ያጋጥማት ይሆን ብሎ ሰግቶ ነው መሰለኝ እና ማሚቲ በትራስ ስታፍናት በህልሙ ያያን በድንጋጤ ርብቃ! ርብቃ! ብሎ ተንቀልፎ ተነስቶ ርብቃን ይቀሰቅሳታል። እሷም በድንጋጤ ወይዬ አቤልዬ ምን ሆንክብኝ እያለች ጉንጮቹን እየደባበሰ ፊቶቹን እየነካካች ምን ሆንክ ስትለው፣ ደህና ነሽ ወይ ሲላትም፣ አዎ ደህና ነኝ፣ መቼ መጥተሽ ነው ቢላትም፣ እሷም ቆየው በጣም ስለተኛ ልቀሰቅስ አልፈለኩም ነበረ ትለዋለች። እሱም በቃ እሺ ከሆንሽ ትንሽ ቅዠት ነገር ነው መሰለኝ ብሎ ለራሱ ተረጋግቶ ደ እሺ በቃ ብሎ ይተኛል። በጠዋት ኢዩኤል ልጅቷን ወይም ርብቃን እንዲቀሰቅስላት ልጅቷን ሰራተኛዋን ይልካታል። እሷም እንደተለመደው ትቀሰቅሳትና ኔቶሎ እዩ እየፈለገች ነው ትላታለች። ርብቃም ወደ ሳሎን መታ ምን እንደሚፈልግ እና ምን ሆነህ እንደሆነ ትጠይቀዋለች። እዩም ያን ወረቀት እንዴት አረግሽልኝ? እኔ ምንም ልረጋጋ አልቻልኩም ይላታን። እሷም እኔ እኮ ላገኘው አልቻልኩም፣ የምጠይቀኝ ወረቀት ቀላል ሳይሆነ ቀላል አይደለም መሰለኝ፣ እያገኘሁት አይደለም። አቤል በቆጣ ቁጥር እኮ ሳላስብና ሳልፈልገው ቀርቻ አላውቅም፣ ግን ላገኘው አልቻልኩም ይላል። እኔ ይሄ ወረቀት ወይም ይሄ ወረቀት ካልተገኘ እኔ ሕይወት መቼም አይረጋጋም እያለ ያስጨንጋታል። እሷም በቃ ይዞ እፈልገዋለሁ አቤል ሲወጣ ትልና ወደ አቤል ክፍል ትሄዳለች። አቤልም ወደ ሳሎን ይመጣና ማሚቲና ሁለቱ ስለሄዱ ማሚቲና አቤል ቁጭ ይላሉ። ሊያወሩም ሊግባቡም አልቻሉም። እንዴት አደርሽ ማየ ሲላትም በማሾፍ ማሜቲም እንዴት አደርክ ብላ ፈገግ ትልበታለች። እዮ ይመጣና ወደ ሳሎን ምን ነው አታወሩም እንዴ ምን ሆናችኋል ተደባብራችኋን ይላታል ከማንጋ ለውራ ብላ እሷም ትቀልድበታል የማሚቴ አይታይሽም እዩ ይላታል አይታይሽም አቤል ይላታል እሷም እየታየኝ አይደለም ብላ ታሾፍና በሉ እናንተ እንግዲህ ተጫወቷ ብላቸው ጥላቸው ትሄዳለች ከዛን ቁርስ የለም እንዴ ብሎ ሰራተኛዋ ሲጠይቃት ወይም አዙን ሲጠይቃት አዙም፣ አዎ ሰራተኛዋ ልሄድ እንደሆነ፣ ከስራ ልትሰናበት እንደሆነ ትነግረዋለች። እዩም አቤልም ለምንድ ነው የምትሄጁ? ሲላትም ማሚቲም እኔ ስላዘዝኩ ነው ይላታል። ለምንድ ነው ይሄን የምታደርጊው? ርብቃም እያመማት ነው ማሚ። ምን ሆንሻን? እስቲ ንገሪኝ የሆንሽውን ሲላትም ርብቃ ስላለች ሰራተኛ ያስፈልግ ነው ትለዋለች። እሱም ርብቃ አሟታን ትለዋለች እሷም ታመማ ታዲያ ቀጠርላታ ትለዋለች። መቼም ለብር ለርብቃ የመሆነ ያቅተኛ ቀጥርላታለሁ ይላታል። እሷም እሺ ብላ ተቆጥታ አዙንም ወደ ኪችን ልኮ ማሚቲም ወደ ሳሎን ትሄዳለች። ሁሉንም ነገር ጨንቆ ስለነበረ ለእንትና ይነግራታል። በቃ አይዞህ አቤልዬ ተረጋጋ ትለዋለች። በቃ ወጣ ብዬ ልምጣ ብሎ እሱም ወጣ ይላል። እሷም ከእዩ ጋር እንግዲህ አንድ ሁለት ሲሉ ሲጫወቱ ሳሎን ይውሉና ረብቂም ወደ ክፍሏ ትሄዳለች። ማሚቲ በድንገት ትመጣና ቁጭ ትላለች ሳሎን። ሳሎን በተቀመጠችበት ጊዜ እዩ ይመጣና እንዴት አረከብ ወረቀቱን ትለዋለች። እሱም ግራ በመጋባት የቱን ወረቀት ማሚቲ ይላታል። እንከፍ ድሮ ማትረባም አንተ ዱርዬ ምን ቁም ነገር ታቅና ትለዋለች። ኦ የካርታውን ጉዳይ ነው፣ እሱን ማን እያሰብኩበት ነው ማሚቲ፣ በቅርቡ አሳይሻለሁ ምን እንደማደርግ ትለዋለች ይላታል። ማሚቲም ማውራት ሳይሆን ለሰው ላይ ተግባር ነው፣ ፈረስ ያደርሳን እንጂ አይዋጋም ትለዋለች። እሷም እሱ መለስ አድርጎ ማሚቲ፣ እንደዚህ እኮ ቀላል አይደለም፣ ግን እውነቴን ነው የምልሽ፣ አኮራሻለሁ ይላታል። እሷም ወሬ ማፈሽ ፋይዳ ወይም ተግባር የለህም ስለው በተግባር ሰሞኑን ጠብቄ ብሎ እሺ፣ እንዳልክ ጎበዝ፣ እንደሱ ስኮን ነው የሚያምርብህ። ግን ማሚቴ ደህና ነሽ? እንዴት አቤልን በዩ ትቀይረዋለች። ሲላትም እዩ ማነው? ማለቴ ማለት አቤል ማነው? ትለዋለች። እንዴ ገና እኮ አያት ልትሆኝ ነው እኮ ማሚቴ ማሚቴ ሲላትም አያት አያት አያት አልገባኝም፣ ማን ነው ብላ ስያ ሾፈች እያለ ማሚቲ አሾፍሽ ማለት ነው፣ እነ ረብቃ ናቸው አያት የሚያደርጉ ሲላትም፣ እኔ በስሜ ከጠራይ በኋላ ወይም ወይዘሮ አልማዝ ብሎ ከጠራይ በኋላ አቤል የሚባል ልጅ አላቅም፣ እሱም አያቀኝም፣ እኔም አላቀውም ብላ በንዴት ተቆጥታ ወደ ክፍሏ ትገባለች። በድንገት እንትና ትመጣና መጥረጊዋን እያያዘች ምን ነው ትላለች። አዙንም እሱም እንዲህ ይላታል፣ ወይ ስራ ሰሪ ወይ ምግብ ብቻ ማንች ምንም ጥቅም የለሽም፣ ውጭ ከዚ ከቤት ውጭ ል ከዚ ከሳሎን ብሎ በቃ ቦስ እፈታለሁ በቃ ትቆጣ ምናምን ትላታለች ብላ ትሄዳለች። ኩሽና እንደሄደች ለመቲ ትደውላለች። መቲ ነበረች የደወለችላት። የሆነውን ሁሉ ትነግራታለች። ጠዋት ክፍል ገብቶ ጧት ክፍል ገብቶ እዩ እርጉዝ እንደሆነች ተመርምራ እንደመጣች ወንድ ነው ሴት ነው እያለ ሙሉ መረጃውንም ባሰማም ግን የእርግዝና ጭጭምታ እንደሰማች ለመቴ ትነግራታለ። መንቲም በመቃጠል ወይኔ እኔ አርግዥ ቢሆን ብላ ሌላ አስር እርግጠኛ አይሆንሽበትም እኔ አላቅም ግን ወንድ ነው ሴት ነው ሲል ሰምቸዋለሁ። እዩ ነበረ እያወራት ያለው ርብቃ ትላታለ። በቃ አዲስ ነገር ሲኖር ደግሞ በደንብ ደዊ በደንብ አጣርታሽ ነገሪ ትላታለት። እሷም በቃ ይመችሽ ግን አዲስ ነገር ሲኖር እደውልልሻለሁ ቻው ተባብለው ከተዘጋጉ በኋላ ማሜቲ ደግሞ ወደ ሳሎን ትጠራታለች። የዛሬው ትወናሽ በጣም አሪፍ ነበር፣ አዙ ጎበዝ። ለአንቺም እኮ ጥሩ ነው እስከ አቤልም ደብስ ከሚከፍልሽ ሶስት እኮ ሁለት ይሆንልሻል ትላታለች። ማለቴ ሁለት ደግሞ ይከፈልሻል ስትላት ኖ ኖ ማሚቴ ሶስት ነው እንጂ ስትላ ማና ቀሽቷናታ፣ ምርጥላ ስትላት ደግሞ ማና ተሷ ስትል አዙቲ ትዚላትና፣ አሃ መናገር እንደሌለባት ታስታውስና፣ በቃ በቃ ማሚቴ ፍቺ በቃ እኔ ሁለት ለማለት ፈልጌ ነው ትላትና፣ እሺ ብላ ወደ ኩሽና አንድ ቴር ታረጋታለች። ማሚቲም ተክፈል ትወጣለች። ርብቃ ግን ሳሉን ወይም ክፍሏ ተቀምጣ ድብር ብሏት ነበረ። ወደ አዙ ጋር ትሄድና የሚታገዝ ነገር አለ ብላ ስጠይቃትም እሷም ምንም ነገር እንደሌለና ምርጤላ ቁጭ በይ እረፊ ትላታለች። አይ አልፈለኩም ነበረ ትላታለች። በቃ እስቲ ወሬ አውሪ ስትላት፣ ወይ ምርጤላ እኔ እኮ ምንም የሚወራ ታሪክ የለኝም፣ ካለሽ አንቺ ዘርግፊ በቃ ወንበራንትችልሽ ደቅ ትያለሽ ስትላትም አይ እኔ እንኳን ዝመቀመጥ አልፈልግም። በቃ እኔ ሳሎን ልንገርሽ ጥላታለኝ ሁሉንም ነገር ርብቃ ይዋህና ቀሌ ስለነበረች በጣም በቃ የሁሉን ሁሉ አንቺ እኮ እህቴ ማለት አንቺ ታናሽ እህቴ እኔ ደግሞ ታላቅ እህትሽ ነ ትላታለች። አዙን በነገረቻት ነገር ተገርማ እኔ እኮ እህቴ እንደዚ አልነገረችኝም። ስለ አንቺ እዚህ ቤት ስገባ ክፉ ክፉ ነገር ነበር የተናገረ ትላታለች። ማናት እሷዋት? ትላትም ታስታውስና መርጤላ ብላ ካወቆበች በኋላ ኖኖ እህቴ የሰው ቤት ሁሉ ሰራት አሰሬ ክፉ ነው ትለይ ነበረ። እና አንቺንም ሳታቀሽ ከነሱ ቦታ መድባሽ ነበረ ትላታለች። አይ ሁሉ ሰው እኮ አንድ አይደለም ትላለች። በቃ እሺ እንደዛ ከሆነ ትላት እና በቃ ብላ ልትሄድ ስትል እና መቼ ነው ታዲያ ልጅ የምትወልጂው ትላታለች? አይ አሁን በቅርቡ አሁን እኔ እህት ሆንሽ አይደል ስለዚህ አልደብቅሽም። እኔ እኮ አሁን እርጉዝ ነኝ በቅርቡ ወልዳለሁ ትላታለች ጠርጥሬ ነበር አውቄ ነበረ ትላለች። ምኑ ስትላል አይ ሰሞኑን እያስመለሰች ስላለ ለዛ ጠርጥሬ ነበር ብላ አዙ ቶሎ ነገሩን ታስቀይሻለች። እሷም ብዙም ባይገባትም በቃርሺ ብላ ግን ስለ እሷ ያላት አመለካከት ወይም የተነገራት ታሪክ የተለያየ እንደሆነ እና አዙ ትነግራታለች። ሰው ሁሉ አንድ አይደለም ትላታለች። አንቺ ግን ምርጥ ነሽ። ግን አዙ ልንገርሽ፣ መጀመሪያ ከሰው ምንም ነገር አጠብቂ መልካም ነገርም ለማድረግ ቦታ አትምረጭ። አንቺ የቻልሽውን ሁሉ አድርጊላቸው። ሰው ምን ያደርግልኛል ብለሽ አትምጠብቂ። አንቺ ብቻ በቅል ልቦናሽ መልካም ነገር አድርጊ። ሌላው የፈጣሪ ስራ ነው ትላታለች። እውነት ምርጤላ ይመችሽ። አንቺ የአራዳ ልጅ ነሽ ምናምን ትላትና ብላ ትቀነጠሳለች። በቃ ሰዓቱም እየመሸ ስለሆነ እና አቤልም ወደ ክፍላቸው ይገባሉ። በቃ ሁሉንም ነገር ካወሩ በኋላ ወደ አልጋቸው ተኝተው ጠዋት ሊነጋ ሲል፣ በቃ ቶሎ ሊሄድ ወደ ሳሎን ብላ፣ ምክንያቱም ማሚ እየተቆጣይ ስለሆነ ሳሎን ትሄዳለች። ሳሎን ስተመሄዷ በፊት ግን አቤል ዛሬ እወጣለሁ በቃ እዩ አለ እንዳይደብርሽ የማስጨርሰው ጉዳይ አለ ብሏት ነበረ። ከዛ ትመጣና ብስጭጭት ብሎ ነበረ። ዛሬም በድጋሚ ምን ሆነ ነው ብላ ስትጠይቀው እኔን አንድም ሰው እንደ ቁብ ነገረኛ አርጎ አይቆጥረኝም። ጓደኛም የለኝም። ወንድሜም እንደዚ የምታዩ ነው። እኔ እኮ ብቾኛ ነኝ። እኔ ማን ርዳኛ ትለው እኔ ያለሁህ የለም እንዴ ስትለው ባክሽ ሌሎቹ የተውኙን አንቺ ምን እንዳለብሽ ብሎ እኔ ስጀመር ውስጤ ሌላ ነገር እየተሰማዩ ነው ትለዋለች። እሱም ደንገ ቀጥ ብሎ ወንድሟ መሆኗን እንዳያቅ አይ ያ ጓደኛ ስለሆን ነው ብሎ ያስቀይሳ በቃ ዛሬ እዩ ዛሬ አቤል ስለሚወጣ በደንብ እንፈልገዋለን ትለዋለች። እሱም በሀሳቧ ይስማማል። በተለመደው የአቤል ይመጣና በቃ ቻው እኔ ልወጣ ነው። አንተ አትወጣም እንደት ሲለውም አይ ቆይቼ ነው የምወጣው አሁን አልወጣም የሚለውን በቃ እኔ ልወጣ ነው። በቃ እሱ እስከሚወጣ እኔ ልወጣ እና እሱ ሲወጣ ደግሞ እኔ እመጣለሁ። በቃ አይደብርሽ ሽር ብቂ ብሎ ተሰናብቷት ይወጣል። እሷም እሺ ትልና ትሄዳለች። ሲመጣም ማለቴ ሲወጣም በቃ ያን ወረቀት እንፈልገው በፍጥነት ብሎ ወደ ክፍሎ ወይም ወደ እነ ርብቃ ክፍል ይወስዳታል። እዛ ነበረ አፍኖ ያገታት። እሷ ተንቅልፏ ወይም ከማደንዘዣው ስትነቃ የሆነ ጨለማ ውስጥ ነበረች። ትጮህ ነበረ፣ አቤል እዩ ብቻ ማሚ ሁሉንም እየተጣራይ ነበር በየተራ፣ ግን ማንም ነገር ማንም የሚሰማት ሰው አልነበረም። እጇም እግሯም ታስሮ ነበረ። ምን እንደምታረግ ግራ ገብቷት ትጮኋለች። አንድ ክፍል ማሚቲ ከውጭ መጣ። የት ናቸው ትላታለች። አቤል ወጥቷል፣ እዩና ርብቃ ርብቃ ክፍል ናቸው። ደግሞ እሱ ምን ያደረጋን እሷ ክፍል ብላ ተቆጥታ ስኬል ጠይልይ ብላ ኖ ኖ በቃ ራስ የጠራችኋለሁ ትላለች። እሷም ስኬድ አላገኘቻቸውም ነበረ። ርብቃ ወንድሙ አግቷታን ምን ይፈጠር ይሆን? ምክንያቱም የርብቃ ልጅ እንዲወለድ አቤ ወይም እዩ አይፈልግም። ለዛም ይመስለኛል ያገታት። አሰላሙ አሌይኩም ወበረካቱ